ሳሌ ብሩክ በጣም ተናዷል። ጓደኛው ስለከዳውና ሌላ ነገር ስላደረገበት በልጁም እንድትሞት አብሮ ከሚስቱ ጋር ስለዶለም እሱ በጣም ተናዷል። አንተ እኔን ልታቅፈኝ ነው ወይ? እኔ አንተ ይሁዳ ነህ። እኔ አንተ የምታቅፈኝ ብሎ ይገፈትረዋል። እሱም ደግሞ ምን አደረግኩ? ምን ሁነሃል? ብሩክ ምን ሁነሃል? ቆንጅ ተረጋጋ ይለዋል እሱም በጣም ተናዷል። አንተ ታውቃለህ፣ አንተ ከሀዲ የሆንክ ሰውዬ ብሎ ይገፈትሯዋል። ብሩክ ተረጋጋ እንጂ ምን ሆኖሃል ይለዋል። ስማኝ እኔ ምን ሞገስ እኔ ምን አደረግኩ እኔን ትክደኛለህ ወይ እያለ ብሩክ በጣም ይጮሃል። ምን አደረግኩ ሞገስ እኔ ምን አጠፋሁ እንዴት ትክደኛለህ እያለ በጣም እየጮኸ ነው ያለው። ብሩክ አልረጋጋም ይላል። ተረጋጋ ይለዋል። እሱም እኔ አልረጋጋም እኔን በምሳሌ በዛውን በምሳሌ እንዴት እንደዚህ ታደርጋለህ ብሎ አፍ የለህም ዝም በል ሲወልነ ከሃዲ ነህ እያለ በጣም ተናዶ በጣም ይጮህበታል። እሱም ደግሞ ተረጋጋ እንጂ ቀስ በል ይለዋል። ለዚህ ቅጣትህ ሞት ነበር የሚቀጣህ ግን እኔ ልጅ አለኝ ለልጄ ብዬ አላደርገውም ብሎ ይላል። ብሩክ ረባክ ተረጋጋ እያለ ቢለውም እሱ ግን ጭራሽ ሊረጋጋ አልቻለም። ምክንያቱም ልጄ ትሙትና እሷ ቀድመህ አንተነህ መቃብር የምትል በጣም ይጮህበትና ብሩኬ ጥሎት ይሄዳል። እሱም ይሄድና ወደ ጥሩ ነገር ስንመለስ ላስተካከል ስል እንዴት እንደዚህ ይሆናል? ብሩክ አውቋል እያለ ለብቻው ያወራል። ምክንያቱም ያደረገው ነገር መጥፎ ነገር ስለሆነ ተጸጽቶ እሱ ለማስተካከል በሚፈልግበት ሰዓት ብሩኬ ደግሞ ነገሩን ስለሰማ በጣም ተናዷል። እንዴት በልጄ ይመጣብኛል? ብሎ የሚወደው እና የሚያከብረው ጓደኛው ከሚስቱ ጋር ሆኖ ልጁ እንድትሞት ያዶልባታል። ምሳሌ እንድትሞት ፈርደውባታል ሁለቱ ነው። አሁን ግን እኔ ተቀይሬ ያለሁ መኪናህንም ቤትህንም እገዛሃለሁ ትታከማለች ሌላው ሲመጣ ብሩኬ ስለሰማ እሱም እሱን በጣም ተናዶ ስለነበረ ሊያስረዳው ቢፈልግ እንኳን ሊረዳው ስላልፈለገ፣ ምክንያቱም እሱ በሌላ ሰው በሱ በብሩኬ ቦታ ቢሆን ሲጀመር እንደዚህ እንኳን ተረጋግቶ ወይም ቃላቶችን ብቻ ተናግሮ ጥሎ የሚሄድ አይመስለኝም። ባለበት ወይ ሊገድለ ይችላል፣ ወይም ለሆነ ነገር ያድርገው ይችላል። በጣም በሚወዳት ልጁ መጥቶበታል እና አሁን ሚስትየዋን ተጠርቶ እንደገና እየተመካከሩ ነው ያለውን ነገር። አንቺ ነሽ አይደለም ወይ የነገርሽው ብሎ ይላታል። ለማን ነው ምኑን የነገርኩት ብላ ትዘራለች። እሱም ደግሞ ለብሩክ ነዋ ብሎ ሲላት፣ አወቀ እንዳትለኝ ብላ ትለዋለች። አዎ አውቋል ይላታል። እንዴት አንተ ነህ አይደለም ወይ የነገርከው ብላ ትለዋለች መልሳ፣ አንተ እና እኔ ያገኛልን ግንኙነት አውቋ ማለት ነው ብላ ትለዋለች። አዎ አውቋል ይላል እሱም። እንዴት አወቀ ነግረኸው ነው አይደለም ወይ ብሎ ብላ ስትለው፣ በቃ ከአሁን በኋላ ከሱ ላይ ክፉ ነገር ማድረግ አልፈልግም እያለ እንዴት ነግረሃለሁ ይላታል። እሷም ደግሞ እና ታዲያ እንዴት አወቀ ታዲያ ጉዴ ፈላ እያለች በጣም ተጨንቃለች። ይኸውልሽ መሃሊት ብሎ ይላታል፤ ብሩክ በራሱ መንገድ ከሌላ ሰው ተረድቶታል እያለ ይነግራታል። እሷ ግን እንደታወቀ ወይኔ ጉዴ ፈላ ይገለኛል፣ ምን ይሻለኛል እያለች ነው። እሱም እኔማ እንኳን ደስ ያለህ ልለው ተዘጋጅቼ፣ አውሬ ሆኖ መጣ ብሎ ይላታል። እሷም ደግሞ ምንም ነገር አላለህም፣ በቃ አለው ትለዋለች እና ታዲያም። ሟች ነህ አለኝ። ለልጁ ተስፋ ሲል ይሆናል የማረኝ ብሎ እያለ ስለ ልጁ ያለውን ነገር ይነግራታል። ያለውን ነገር ከአንተና ኔ ያለንን ግንኙነት አውቋል እንዴ ብላ ትጠይቃለች። እሱም ደግሞ ይመልስና እሱን አላቅም፣ እንዴት ልጄ እንድትሞትባት ፈረድክባት? ምሳሌ ላይ እያለ ሲጮህ ነው የነበረው ብሎ ይላታል። እሷም ደግሞ እንግዲህ ካሁን በኋላ ግጥም አርገሽ ያለውን ነገር መካድ አለብሽ ብሎ ይላታል። ሲላት እሺ ከዛ ስትለው አንቺ ቤት ውስጥ መኖርሽን ትቀጥያለሽ እያለ ሲላት፣ እኔ ደግሞ እዛ ከምሳሌ እና ከቅድስት ጋር ሙልጭ ያልኩኝ ደኃ ሁኜ ከነሱ ጋር እኖራለሁ፣ አንተ መኪናና ቤቱን ትገዛለህ። ይሄን ከማደርግ ሞቲን እመርጣለሁ ብላ ስትለው እሱ ደግሞ ማሰቢያ የለሽም እንዴ አስቢ እንጂ ህይወት ደጋግማ እድል እየሰጠችሽ ነው ብሎ ሲላት፣ እሷ ግን ማሰብማ አስባለሁ እያለች ስትለው፣ የሁልሽን እድሉን ተጠቀሚበት፣ እንደምንም ብለሽ ብሩክን አሳወምኝው ቤቱንና መኪናውን ከገዛሁት ያምናል ብሎ ስትለው፣ እሷ ደግሞ እኔ ይሄ እንደዚህ እንዲሆን አልፈልግም ትለዋለች። እንግዲህ ከዚህም በኋላ እንደፈለግሽ በራስሽ መንገድ መሄድ ትችያለሽ ብሎ ሲላት፣ እኔም ድሮም አንተን አምኜ አይደለም እዚህ ነገር ላይ የገባሁት ብላ ትለዋለች። እሱም ደግሞ ከዚህ ጨዋታ እኔን አስወጪኝ ሌላውን እንዳልኩሽ ነው፣ ሁሉን ነገር ትክክ ያለሽ ብሎ ይላታል። የምክደው ለአንተ ብዬ ሳይሆን ለራሴ ብዬ ነው እያሉ፣ እንግዲህ ሴራቸውን እንዳሴሩት ራሳቸው ለመደበቅ ሁለቱ ባንድ ሆነው አሁንም እየተመካከሩ ነው ያሉት። ምክንያቱም አንዲት ሕፃን ልጅ ለገንዘብ ብለው እንድትሞት ፈርደውባታልና። አሁን ብሩኬ ልጁን ምሳሌን እቅፉ አድርጎ ከእግሩ ላይ አስተኝቶ በጣም ጨንቆታል። የሚያደርገውን ነገር ስላጣ እራሷን እየደባበሰ ለብቻው ያወራል። ለብቻው ተጨንቋል። ምክንያቱም አባት ልጅህ ትሞታለች ተብሎ ከፊት ለፊቱ ቁጭ ብሎ እየሞተች እያያት እንዴት አይጨነቅም? ብሩኬ በጣም ተጨንቋል፣ በጣም ተጠቧል። እያለቀሰ ነው ያለው። ያሳዝናል። ራሷን እያሻሸ ልጁን በጣም የጨነቀው ይመስላል። ምክንያቱም የሚያደርገው ነገር የለም አለኝ ጓደኛዬ ነው ይሆነኛል ብሎ ያለውም እሱም ከድቶታል። እሱም ስለከደው አሁን ግን ምንም የሚያደርገው ነገር ስላጣ ለብቻው ይጨነቃል። ቅድስትዬ ትመጣለች። ቅድስትዬ ትመጣና ካጠገቡ ቁጭ ብላ ጋሼ በጣም እኮ እየተጨነክ ነው ብላ ትጠይቃለች። እሺ ምን ላድርግ አታያትም ወይ እያለ ይላታል። እሷም ትመልስና ቅድስቴም በማዘን እኮ የሚሆን ነገር የለም ብላ ትላለች። አውቃለሁ እኮ ቅድስቴ ሰው እኮ የሚጨነቀው ግራ የሚገባው የወዶ አይደለም። የሚያለቅሰው ብያለ ለብቻው ማደርገው ነገር ሲጠፋው ነው ግራ ሲገባው ነው መንገድ ሲጠፋው ነው። እኔም መንገድ አጣሁ እያለ ለቅድስቴ እያለቀሰ ይነግራታል። ደከመኝ ጨነቀኝ እያለ እንደ ሴት ልጅ ስቅስቅ እያለ እያለቀሰ ነው ያለው ብሩኬ። ቅድስትዬም አይን አይኑን እያየች ካጠገባቸው ቁጭ ብላለች። በጣም ነው የሚያሳዝነው። ምክንያቱም በገንዘብ እጥረት ልጁ ልትሞትበት ስለተቃረበች ነው። እሱም በጣም ተንትኳል። እሷም ደግሞ ትመልስና እሱም እሱስ ውነት ነው ብላ ትላለች። እሱም ይመልስና አያታችን ድሮ እንደምን ትላለች መሰለሽ ወይ አብራችኋል ቁስ ወይም እንዲያለቅስ ተውት ለምቻውም ደግሞ ለምንም ታምር አታልቅስ አትበሉ ትል ነበረ ነበረ እያለ አያቱ የምትለውን ነገርም እያስታወሰ ብሩኬ እያለቀሰ ነው። ቅድስቴም እያጽናናቸው እና አይዞህ እያለችው ከጎኑ ነው ያለችው። ምሳሌ ከእግሩ ላይ ተኝታለች። እሱ ግን የሚያደርጋት ነገር አቷል። እሷም ቅድስቴም አይን አይኑን ታያለች። ሁለቱም በጣም ተጭንቋል። አይዞህ እግዚአብሔር አለ እያለች ቅድስቴ ብታጽናናውም እሱ ግን አይመስለኝም እያለ አሁንም ለቅሶ ላይ ነው ያለው። ነቅሰውም መቋቋም አቅቶታል ቅድስትዬ፣ ለማጽናናት ብዙ ነገሮችን እያደረገች ነው። በቃ እሱን ተወው እና ሌላ ገዥ ፈልግ እያለች ብላ ትለዋለች። ቅድስቴ ክብርም እሱም ብሩክ የሚመልስ እና ሌሎቹ የሰጡ ዋጋ እሷን ለማሳከም አይበቃም። እሱ ግን የሰጠኝ ብር አሪፍ ነበረ፣ የጎደለውን ሊሞላልኝ ነበረ ቃል ገብቶ እየተስማማልኝ እያለ ቅድስቴን ይነግራታል እና ምን ይሻላል ብላ ትላለች። የፈጠረት አምላክ እንደፈለገ አድርጋት። እኔ ምንም አቅም የለኝም። አልኩኝ አልኩኝ አልኩኝ ደከመኝ እያለ ከዚህ በኋላ ያለውን ለሱ ሰጥቻለሁ እያለ ብሩኬ በራሱ በኩል ባለው ነገር ሁሉ ተስፋ የቆረጠ ይመስላል። ልጁን አሳልፎ ለፈጣሪው ሰጥቷታል። ምክንያቱም እኔ ምንም አቅም የለኝም እንደፈለገ ያደርጋት ብሎ ይላል። እሷም ደግሞ አይዞህ፣ እግዚአብሔር ያውቃል ትለዋለች። አለች ቅድስቲም ካጠገቡ ሆና እያጽናናቸው ነው የምትገኘው። እሱ ግን በጣም ጨንቆታል፣ የሚያደርገው ነገር አጥቷል። የእውነት ብሩክ በጣም ተጨንቋል። ልጁ እጁ ላይ ልትሞትበት ነው እና በብር ምክንያት ደግሞ አንድ ሰው ልጁን ካጠገቡ ሊያጣ ሲሆን በጣም ይከብዳል። አሁን የፍራታና አንድ ላይ እየተጓዙ ከፍራታ ብሩክን እንዴት እንደማሳምነው ለኔ ተውልኝ እያለች ትታለች። አሁን ሁለታችሁም እንዳሴራችሁበት ያውቃል አይደለ ብላ የፍራታም ትጠይቃታለች። እሷ ግን አሁንም ደግሞ ልትክጂ ነው ወይ እያለች ስትላት አዎ ክዳለሁኝ እያለች እንግዲህ፣ ሁሉን ነገር ከሞገስ ጋር መገናኘታችሁን ሁሉን ነገር ትክጃለች ማለት ነው፣ ከአሁን በኋላ አታገኙም ማለት ነው ሞገስን ስትላት፣ አስፈላጊ ከሆነ አገኘዋለሁኝ ብላ ትላታለች። እኔ ግን ሞገስ እየናፈቀኝ ነው ስትል፣ አንቺ ግን አንቺ ልጅ ግን ፍቅር ይዞሻል እንደ ከሞገስ ብላ የፍራታን ትጠይቃታለች። ትመልስና አይ ብላ ስትላት በቃ በአሁኑ ሰዓት ፍቅር ከያዘሽ ድሮ የተወለድሽ አሮጊት ነሽ እያለች ትላታለች የፍራታን እሷ ግን አሁንም እነ ቅድስቴ በጣም ተጨንቀው እዛች ሶፋቸው ላይ እንደተቀመጡ ነው ያሉት ምሳሌን ከእግሩ ያነሳና ሊያስተኛት ይሞክራል ብሩኬ ማለት ነው ሊያስተኛትና እቅፍ አድርጎ ይዟት ወደ ክፍሉ ይገባል ቅድስትዬም አብራ ተከትላ ተነስታ ትገባለች። ቁማ እያየች ነው፣ እያስተካከለች ሶፋዎችን የወዳደቁትን ነገር እያነሳች እያለ በድንገት እሱን ከፍቶ ሶፋውን እያስተካከለች እያለ በሩ ይንኳኳል። በር ሲንኳኳ ማን ነው ብላ ትከፍታለች። ስትከፍት ታገኘዋለች ። እሱን ስታገኘው ምን ልትሰራ መጣህ ሞገስ ብላ ትለዋለች። አአ እያለች አይ የለም አለ እያለች ልጃ መነታታች ነው፣ እባከን ሂድ፣ ትጣላላችሁ ብላ ስትለው፣ አሳልፊኝ ይላትና ጥሉ ይገባል። ቅድስቴ በጣም ተጨንቃለች። እንዳይጣሉ ሁለቱ ስለፈራች ጨንቋታል። አሳልፊኝ ብሎ ለምን መጣህ እያለ ብሩኬ በጣም እየተቆጣው ነው ልትሰራ መጣህ አይበቃህም ወይ? እንዴት አቅም ኑሮህ እዚህ ድረስ መጻለህ እያለ ብሩክ በጣም እየጮኸበት ነው። ግን ምንም ሊናገር ምንም ታሰዳይ ነገር የለም ምንምት ነገረ ነገር የለም ቤት ውጣልኝ ብሎ ሲለው ቁጭ በልና ላስረዳህ ልንገርህ፣ ተረጋጋ ቢለውም እሱ ግን ሊረጋጋ አልቻለም። ቤት የለቀህ ውጣልኝ፣ ምንምት አስረዳይ የምትነግረኝ ነገር የለም ውጣልኝ ብሎ ሲለው። እሺ ቁጭ በልና ተረጋጋና ትንሽ ስማኝ፣ ከዛ ቤቱን ለቅቄ እወጣልሃለሁ ብሎ ሲለው ብሩኬም ይቀመጣል። ይቀመጥና እልም ሽምጥጥ አድርጎ የነበረውን ነገር እየነገረው ነው። የራስህን ነገር ብቻ አትመልከት፣ አዳምጠኝ ብሎ ሲለው ለምንድ ነው የማዳምጥህ? አንተ እኮ ልጄ እንድትሞት የፈረድ ክባት ነህ ከሚስቴ ጋር ሆነህ ብሎ ይለዋል። ግዴለህም ብሩክ፣ አንዴ ስማኝ፣ ግዴለህም ብሎ ይለዋል። እሱም ደግሞ ምንድን ነው የሰማ፣ ከምስቴ ጋር ሆነ እንዴት እንደምትሞት እንደተማከርክ ነው እንዴ? ልትነግረኝ ነው እንዴ የምሰማ? ብሎ ሲለው እሱም መልሶ እኔ የሰማኸው ነገር እውነት ሊሆን ይችላል ማረጋገጫ አለ ወይ ብሎ ሲለው እኔ ብሩክ ዝምዬ ባልሆነ ነገር የማምን ሰው አይደለሁም። ብዙ ነገሮችን እንትን ብዬ ነው ያየሁትኝ እያለ ብሩክም የደረሰበትን ነገር ይነግረዋል። እሱ ግን አሁን ወደዚህም ወደዛም እያለ በግዴታ እሱን ለማሳመን እየፈለገ ነው የሚገኘው። በቃ የፈለግከውን ነገር በለኝ እኔ ዛሬውኑ ቤትህንም መኪናህንም እገዛሃለሁ ብሎ ሲለው፣ እመነኝ፣ እገዛሃለሁ። እስካሁን ድረስም ላጉላላሁ ይቅርታ በላይ ብሎ ሲለው ብሩክ የሚመልስና ለምን ዛኔ ምንድን ነው ዛሬ ለምን ብሎ ይጠይቀዋል ማለት ነው እና የሰማኸው የሰማኸው የደረስክበት ነገር ውሸት ነው እያልከኝ ነው ወይ ብሎ ሲለው፣ እኔ ውሸት ነውም አልልህም እውነት ነውም አልልህም። በራስ መንገድ ታረጋግጣለህ። እመነኝ እገዛሃለሁ ብሎ ይለዋል። እሱም ደግሞ ራስህ ወደፊት ታረጋግጣለህ እያለ ምክንያቱም የሰራውን ስራ ስለሚያውቅ፣ አሁን መኪናውን ገዝቶ ልጁን ማሳከም ነው እንጂ በሌላ ነገር የለም። ድጋሚ በሯን እያንኳኳች ነው በሯን እያንኳኳች በሩን ቆልፈሽ ልታስገድዬ ነበረ፣ አልተሳካልሽም ብላ ስትላት፣ ኧረ እትዬ ሰው አለ ስትላት፣ እትዬ አትበይ ጀምረሽዋል ጨርሰዋለሁ ብላት ገፍትራ ትገባና ልስልስ ስብላ ደህና ዋላችሁ ብላ ትላለች። የት ነበር ስልክሽን ዘግተሽ ሲላት፣ ኧረ ብሩኬ እንግዳ አለ ብሎ ብላ ትለዋለች። እሷም ደግሞ ሲመልስና እና የፈለገ እንግዳ ቢሆንስ የፍርሃት ዋጋ ነበርኩኝ ትንሽ አሟት ነበረ ብላ ትለዋለች። እንግዲህ ደስ ይበልሽ አይበልሽ አላቅም ምና ምሳሌ ልትታከም ነው ብላ ብሎ ሲላት፣ ብሩክዬ በጣም ነው እንጂ ደስ የሚለኝ እንዴት ደስ አይለኝም ብሎ ብላትልና ሂዳ እቅፍ ታደርገዋለች። ብሩኬን ሁለቱም እንግዲህ ቅድስቴና እሱም አንድ ላይ ሆኖ በጣም በግሬማ እያጋታቸውን እያነቃነቁ እያዩ ነው። ተነስታ ደጋሜ ሂዳ ልታቅፈው ስትል ብድጌልና በቃ እኔ ወደ ቤቴ መሄድ አለብኝ፣ ያለውን ነገር እንጨርሳለን ብሎ ይላታል። ቆይ እንጂ እራት እንስራና እንብላ ብላ በልተህ ትሄዳለህ ትለዋለች። ቅድስትዬ ቁማ አፏን እጇን ካፏ ላይ አድርጋ ተገርማ እያየች ነው። እሱ ግን ምንም ችግር የለውም በቃ ካሁን በኋላ ሁሉ ነገር ይስተካከላል ብሎት እነ ብሩክን ተሰናብቶ በሩን ከፍቶ ይሄዳል ማለት ነው። ቅድስትም እዛው ቁማ ቀረችና በሯን ትዘጋና እንደገና ተመልሳ ወደ መኝታ ክፍሏ ትሄዳለች። ሁለቱ ሶፋቸው ላይ ቁጭ ብለው ይቀመጡና ይቀራሉ ማለት ነው። አሁን እንግዲህ ይቺ ልጅ ምሳሌ ከታከመችለት ሁሉ ነገር አለሙ ነው። አሁን ምኝታቸው ክፍላቸው ውስጥ ገብቶ ብሩኬ እሱ መጥፎ ሰው እንዳልሆነ ጓደኛው በጣም ጥሩ እንደሆነ እና በዛች በፍቅረኛው ምክንያት እንደዚህ እንደሆነ ትነግረዋለች። ከዚህም በፊትም ነግሬት ያለው ይህ ንብረት የሚሸጠው ለምሳሌ ስባል ነው። እኔ ምሳሌ ከምትሞትብኝ እሷ ታክማ ጎዳና ላይ በወጣ ይሻለኛል፣ ብሎ ሲላት እሷ ደግሞ ማለት ነው ችግር የለውም ትታከማለች፣ እያለች እያፌዘች ነው ያለችው። ቆይ ቆይ፣ ባለፈው ግን ምን ተሻሽያለሁ ተቀይር ያለው ብለሽ አላልሽኝም ነበር? እንዲህ ብሎ ሲላት፣ እና ታዲያ ምን አደረግኩ ብላ ስትለው፣ ለምንድነው ታዲያ ቅድስቴን እና ምሳሌን ከቤት ያስወጣሻቸው? ብላ ስትላት፣ አትርሽ እንጂ በጩቤ እኮ ያስወጋሻት አንቺ ነሽ እያለ እንግዲህ ስለ እሷ መጥፎ መጥፎ ነገሮች ስለ ቅድስት መጥፎ መጥፎ ነገሮች ስትነግረው በፊት ያደረገችውን ነገር እየነገራት ይገኛል። እሷም ትመልስ እና እኔ እኳ አላደረግኩም ትለዋለች። የበፊቱን ነገር በመካድ ሳይሆን በማመን ወደፊት ያለውን በማሻሻል ነው ነገሮቹ የሚቀየሩት እያለ ቤላትም። እሷ ግን ነገሮችን እየገለበጠች ማሳመን ስላለች ከሰው ነፍስ ይልቅ ንብረት የምታስቀድመው ቁጭ ብላ እሱም ደግሞ ምክንያቱም ከም በመጨረሻ ከጉድን ያወጣኝ እረፍት ያለውን ቅልፍ መተኛ ትፈልጋለሁ ብሎ ሲል፣ እሷም ደግሞ እኔ ግን ሞገስ ጥሩ ሰው አይመስለኝም ብላ ብሎ ትለዋለች። በፊት አንቺ አታውቂውም ሞገስ በጣም ይዋሰው ነበረ፣ በፍቅረኛው ምክንያት፣ በሉላ ምክንያት ነው ብሎ ፍቅረኛው እና ታዲያ ምንድን ነው በሷ ምክንያት በሷ እልህ ነው አብታሚ የሆነው ብላ ብሎ ይላታል። እንደዚህ አይነት እልህማ ደስ ይላል ብላ ስትለው፣ እኔ ግን አሁንም የከዳችው አይመስለኝም ብሎ ወደፊት በፊት በነበረው ሄዶ ያስታውሳል። ሉላ በዛን ሰዓት እሱ በጩቤቱ ወቅቶ ወግቶ እየተብከነከነች ና ምትረግጠውን ቦታም ሳታውቅ፣ እኔኔ ጉድ ያደረግኩት እኔኔ ያስገደልኩት እኔነኝ እንደዚህ ያደረግኩት እያለች እየጮኸች እሱ ጋር እስከምደረስ ድረስ ሰማይ ሰማዩን መሬቱን ሳታቀው እየረገጠች እንደደረሰች እና በጣም ተጨንቃ እንደነበረች እያስታወሰ ነው ያለው። እሱ ተረጋጊ፣ ቀስ በይ፣ ምን ሆነሻል? ቢሎ ብሏትም እሷ ግን እኔኔ እንደዚህ ያደረግኩት እያለች በጣም እየባከነች እየሮጠች እሱ ጋር ለመድረስ እያለውን ነገር ወደፊት በፊት የነበረውን ህይወት ሄዶ እያስታወሰ ነው ያለው። እሱ ግን በገንዘብ ጥላ እንዳልሄደች እያወቅ ያውቃል። ምክንያቱም እሱን ለማትረፍና እሱን ለማዳን ስትል የራሷን ፍቅሯን መስዋት አድርጋ እንደሄደች ያመነ ነው የሚመስለው፣ ብሩኬ ማለት ነው። እሱ ግን ገንዘብ ብላ የደሃልጅ ብላ ጥላው እንደሄደች ነው ነው። አሁን ምሳሌ መታ እናት ተብዬዋ ልታቅፋትና ስትል፣ እሷም ደግሞ ጥላት ሄዳለች። አይ ትላታለች፣ ቂም ያሽ ማለች ነው ብላትላትና እና፣ ከዛም በኋላ አባዬ የት አለ? ቅድስት የት አለች? ብላትላት አለች። እሷም ደግሞ ቆይ አንቺማ ስለምትሞች ነው እያለች እንግዲህ፣ ህቺን ህፃን ልጅ ምንም አታውቅ፣ አንድ ፍሬ ልጅ እንደዛ እያለቻት ነው። ቅድስትም ከወጥ ቤት ወጣና ነይ እኔ እዚህ ነይ ብላ ስትላት ይዛት ትገባለች። ምን ልስራ ቁርስ እያለች ስትላት፣ ትፈልጊው ነገር አለው የስራ ሽንኩርት የከተብሹው፣ ምን እንደምትሰሪ ሳታውቂ ነው እንዴ? እያለች ትንጣጣበታለች። በቃ አንድ ቀን አንድ ቀን በቃ ቁርስ ሰርቻ በላውሽ አይደለ ለመሽ ብላ ስትላት፣ ምን ማለት ነው ደግሞ እያለቻት ነው የምትገኘው። ቅድስት ምሳሌን እየተንከባከበቻት ያለችው እሷ ምሳሌን በጣም ነው የምትወዳት። ይቺ ግን አውሬ ናት፣ የእንጀራ ናት ማለት የእንጀራ ናትን ግፍነት እያሳየች የሚገኝ አይኗን አስጥጣ፣ አሁን ከቅድስት ጋር እየተከራከረች ነው። አትናገር ይገኝ ስትላት፣ አንቺ ስለምትሞች ነው ብላቶች የበዛ ብላትላትና ሁለቱም ተያይዘው ወደ ወጥቤታቸው ይገባሉ። ፈቅድስቴና ምሳሌ ማለት ነው። እነሷም ጥላት ሄዳለች። እንግዲህ የዚህን ያክል ሰው መጥፎ እንዴት ይሆናል? በጣም ጨካኝ እና አረመኔ ሴት ነው የምትመስለው። አንዳንዴ የእውነት ከባድ ነው ማለት ነው። አሁን ብሩኬ እና ጓደኛው ተገናኝተው ስላለው ነገር እና ስለሚያስተካክሉት ነገር አንድ ላይ ቁጭ ብለው እያወሩ ነው ያሉት። እንዴት አድርጎ ማስተካከል እንዳለባቸው ይሄ ነገር የእውነት አድርጌው መሆንስ ምን ታደርገኛለ? እያለ እንግዲህ ብሩኬን እየጠየቀው ነው ያለው። እሱም ደግሞ የሚያደርገውን ነገር ያለመናገር እየደበቀ ቢሆንም በቃ ተው አልሆነም እኮ ብሎ ይለዋል። እሺ በቃ ብሎ ይልና፣ ምክንያቱም እሱ ልጁ ብትሞትበት ኑሮ እንደሚገለው እርግጠኛ ሆኖ ስለሆነ ያንን ነገር እያስታወስ ነው ያለው እና ጓደኛውን ደግሞ ለምን አንፈልጋትም ፈልጋት ታውቃለህ ወይ ብሎ ይለዋል። ፈቃ የሞተቶ ነው የምስል ቀብራትን ቤት ልላለችው ሱማሁን ወደ ቤት ይመጣ እና ከምሳሌጋ አብሩ ጋር አብረው እያወሩ ነው። ምክንያቱም እሷም ደግሞ ተረተረት ልንገርሽ እያለ እንግዲህ እናቱን ተራራ በጣም አርጅቶበት አልሞት እንዳሉት እና የሞት ተራራ እንዳለ እና በዛ ወስዶ ሊጥላቸው እንደሆነ ከዛም በኋላም እናትየዋን አዝሎ ይዞ ሲሄድ እናት ግን ቅጠል እየበጠሱ በየመንገዱ እየጣሉ እየጣሉ እየጣሉ፣ እዛ ድረስ ስለደረሱ የእነሱ ሀገር እና የእነሱ ሰፈር እርቆ ስለነበረ በጣም ብዙ መንገድ አለው እያለ ይነግራታል። እሺ እያለች ትቀጥላለች። እሱም ደግሞ አልሞት ስላልሽኝ እዛ የሞት ተራራ ወስጄ ልጥልሽ ነው ብሎ ነገራት ይላታል። እሱም ደግሞ አዙራት እየሄደ እያለ ቅጠሉን ስትበጥስ ምክንያቱም ለምንድን ነው ቅጠሉን እየበጠሽ የምትጠይው? ብሎ ሲላት ስትም እኔን የሞተራራ ወስደ ጥለት ስትመለስ መንገዱ እንዳይጠፋ ብዬ ነው ብለው ይሉታል ብሎ ይላታል። ወይ እኔም እኮ እማዬ ብትኖር ኑሮ እኔ ግን እማየ ብትኖር ኑሮ እኔ አልጥላትም ብላ እንግዲህ እሷም ትነግረዋለች። እሱም ደግሞ ክፍ ያደረጋት እና አንቺም እኮ ሁለት እናት አለች ሲላት፣ እኔ እማዬን አልፈልጋትም አልወዳትም ብላ ትለዋለች። ለምን አንቺ ደግሞ ከመቼ ወዲህ ነው እንደዚህ ማለት የጀመርሽው ይላሉ። አሁን ይፍራታ እና እሷም አንድ ላይ ቁጭ ብለው እንዴት አድርጋ ማሳመን እንዳለባት እንዴት አድርጋ ድርጅ ቤቱና መኪናው ያለመገዛት መገዛት እንደማይችል እንደምታደርግ ቁጭ ብላ ለብቻዋ እያሴረችና ለይፍራታ እየነገረቻት ነው። ይፍራታም ደግሞ ቁጭ ብላ እየሰማቻት ነው ምክንያቱም በቃ ያሳዝንም አያሳዝንሽም ወይ? ብላ ስትላት እሷም ደግሞ አንቺም ደግሞ እንደ ብሩክ ደግሞ አያሳዝንሽ ያሳዝነኛል ምናምን እያለች አሁን ቢያቅ ብሩክ ይገልሻል እያለች እኔ ከራሴ ምክንያቱም እኔ አሁን ምን እንደናፈቀኝ ታውቂያለሽ? ሁለቱ ተያይዘው ሲያለቅሱ ማየት ነው እያለች ተንኮሏንና ሴራዋን ትነግራታለች። እሷም ደግሞ ቁጭ ብላ እየሰማቻት ነው ያለችው ማለት ነው። አሁን ቁጭ ብለው እራትና እየበሉ እያለ ነው ቅድስቴም፣ እነ ብሩኬ በድንገት ሁለት ሰው ጓደኛው እና ይፍራታ በአንድ ላይ ይመጣሉ ማለት ነው። እሷም ትነሳና እና እራሷን ይዛ እየተርገበገበች ባለችበት ደርቃ ትቀራለች። ወደ ቀጣይ እንግዲህ ምን እንደሚፈጠር አናቅም። ቀጣይ በክፍል ይዘን እስከምንመጣ በያላችሁበት ሰላማችሁ፣ ብዙ ትርፍ ይበልልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ እንላለን። ባይ ባይ።